አረቦችን ያስደመመው የመዳም ቅመም ቤት። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የተወደዳችሁ ውድ ተመልካቾቼ እንዴት ናችሁ? እንደምን ቆያችሁ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላ። እንግዲህ ዛሬ አዲስ ነገር ይዤ መጥቻለሁ። እንደምትመለከቱ እቺ ፊት ለፊታችን ላይ የምትመለከቱት ቤት የመዳም ቤት እንዳይመስላችሁ። ልክ እንደ መዳም ቤት ነው። ውስጡም ውጩም ማሻላ በደንብ አድርጎ የተሰራ ነው። እንግዲህ አረቦች ራሱ ለጉብኝት የሄዱበት ነው እንደ እንደምትመለከቱት ይሄ ወንድማችን ፊሊፒኒ ሀገር ሂዶ ሰራተኛቸውን ያለችበት ሁኔታ ለማየት ሂዶ፣ እንደምትመለከቱት ይህን የመሰለ ቤት ሰርታ ማሻላ እሱ ራሱ በጣም ነው ደስ ያለው። ልክ እንደ ስኡዲ ነው የሰራችው ያለው እውነት ነው ውለ እኔ እንደውም ያስንቃል ነው የምለው ምክንያቱም አስባችሁታል ሰራተኝነት ጎንበስ ብላችሁ ሰርታችሁ እንደዚህም ለራስ መስራት ይቻላል ከዛ በኋላ ደግሞ ጎንበስ ብሎ የሰራ ቀና ብሎ ይኖራል አይደል የሚባለው ተመልከቱ ውስጡ ራሱ እና ውላይ በጣም ነው የሚያምረው ተመልከቱ ውስጡ እና በጣም ነው ደስ የሚለው እች ልጅ ያው ፊሊፒኒ ናት አስር አመት ነው ሳውዲ አረቢያ የሰራችው ሳውዲ አረቢያ መዲና ማለት ነው እና ገና እንደ የመኝታ ቤት እቃዎቹ ምናምን አላስገባችም እያሰራው ነው ነው ያለችው። እጅግ በጣም የሚያምር ቤት ሰርታ እሱ ራሱ ተደምሟል። ማለት አልጠበቀውም፣ እንደዚህ ትሰራለች፣ እንደዚህ ትለወጣለች ብሎ አልጠበቀም። አረቦች ታውቃላችሁ፣ እኛ ለነሱ ሁሌም ግርድና እንደምንሰራ ነው የሚያስቡት እንጂ እኛ ተለውጠን እንደዚህ ሰርተን ሀገራችን ገብተን እኛ መዳም ሆነን የምንቀመጥ ፈጽሞ አይመስላቸውም ማለት ነው። እንደውም እነሱ በጣም የሚወዷችሁ ከሆነ እናንተ ቤት ሰርታችሁ ሀገራችሁ ገብታችሁ አግቡ ብለው ሁላ ዱዓ አያደርጉም። ከእኔ ቤት ከሰራሽ በኋላ ልጄ ስታደግ፣ ልጄ ስታገባ፣ ልጄ ቤት ትኖሪያለሽ ነው የሚሉት እና እንደዛ ነው የሚመኙት። ያው የነሱ ደግሞ ምኞት አይሳካም። እኛም ሀገራችን ሂደን በሀገራችን ከነሱ የተሻለ ኖሮ እንኳን ባንኖርም አመሳስለን መኖር እንችላለን። እና እህቶቼ ምን ለማለት ፈልጌ የመሰላችሁ፣ ብራችሁን ያዙ፣ ተለወጡ፣ ስሩ ለማለት ነው። እስኪ ደግሞ እሱ ይህንን ቤት አይቶ ምን እንዳለ ትንሽ ቪዲዮ ላሰማችሁና ልመለስ አሽራ ሰነ

እንደሰማችሁት ነው። እሱ ለጉብኝት በሄደበት ሰዓት በጣም ተደመሞ፣ ልክ እንደ አረብ ቤት ነው የተሰራው ነው ያለው። እንደምታዩት ነው እናንተ፣ ማየት ማመን ነው። እንደ አረቦች ነው የሰራቸው። ሁል ነገራቸው፣ አቀራረቧ፣ ምግቡ እዚህ ጋር እንደምትመለከቱት በቃ አረብ እስታይል እንደዚህ ነው። መቀየር ማለት እንደዚህ ነው። ከሰራን አይቀል ከወጣን አይቀር ከሀገራችን ከቤተሰብ ጥለን ከወጣን አይቀር እንደዚህ ሰርቶ መለወጥ ነው። አንዳንድ ምትሽ ለጠለጡ እህቶቼ ስላላችሁ ነው የወጣችሁበትን አላማ ይረሳችሁ። እንደዚህ ጊዜያችሁን እድሜያችሁን እና የቤተሰብ ፍቅር ሁሉን ነገር ጥላችሁ ተሰዳችሁ ከአስር አመት በላይም እየሰራችሁ ደግሞ ምንድነው የምታደርጉት አልባሌ ቦታ ታደርጉታላችሁ ማለት ነው ምንም ሳትለወጡ ሀገር ትገቧላችሁ። ሀገር ስትገቡ ደግሞ ለሀገር ሸክም፣ ለቤተሰብ ሸክም ትሆናላችሁ እና እንደዚህ ሰርተን እንለወጥ ለማለት ነው። ወላይ በጣም ነው ደስ ያለኝ። እኔ ምንም የሀገሯን ልጅ ባልሆንም ቢሆን በቃ እንደዚህ የሰው ቤት ሰርታችሁ እንደዚህ አሳልፋችሁ ስቃዩን መከራም ብዙ ነገር አለው። አስር አመት ማለት ቀላል አይደለም። ስደት ላይ ሆናችሁ የሰው ቤት ሆናችሁ ስንት ነገር እንደምታሳልፍ እሷናት የምታውቀው እና ያን ሁሉ ነገር አሳልፋ ዛሬ ለዚህ ላይ በቅታ በራሷ ቤት እንግዲህ እነሱም ለጎብኝት ሂደው ተቀብላ በዚህ መልኩ ሸኝታቸዋለች። ወላሂ በጣም ደስ የሚል ነው። በነገራችን ላይ ብዙዎቻቸው በዚህ ኮሜንት ስር የተረዳሁት ነገር ምንድን ነው? እነሱ እኮ ከዚህም በላይ መስራት ይችላሉ። ምክንያቱም መንግስታቸው በጣም ጥሩ ነው። ጥሩ ክፍያ ነው የሚከፈላቸው። ለጠለቦች እንኳን አንድ ሺ አምስት ሪያል ነው የሚከፈለው። ለእኛ ግን አንድ ሺ ነው። መንግስታቸው በጣም ጥሩ ስለሆነ ነው ምናምን ስት ትሉ ነበረ። ስለዚህ ጉዳይ ትንሽ ላውራችሁ። አሁን ለነሱ አንድ ሺ አምስት ቢካፈላቸውም ግን ምንዛሬው እንደኛ አይደለም። የኛው 1000 ሪያሉ የነሱን ይበልጠዋል ማለት ነው። ምክንያቱም የነሱ ሪያላቸው እንትን ሲመነዘር፣ ሪያሉ ወደ እነሱ ገንዘብ ሲመነዘር እንደኛ አይደለም፣ ትንሽ ነው ማለት ነው። የኛም ብትመለከቱ ደግሞ 1000 ሪያል ብትልኩ፣ በባንኩ እንኳን ብትልኩት ወደ 30 ሺ ብር ነው 30 ምናምን ሺ። ስለዚህ ልዩነት አለው። ግን ደግሞ አሁንም እሱን ስትሉ ራሱ የእነሱ ሀገር ደስ የሚለው ነገር ምንድን ነው፣ እቃ ማቴሪያል እንደኛ ሀገር አይደለም፣ የእነሱ ሀገር ማቴሪያል እንደኛ ሀገር ውድ አይደለም። እኛ ሀገር ስትመለከቱ ደግሞ ማቴሪያል ቤት መስሪያ ይሁን ምንም አይነት ነገር በጣም ውድ ነው፣ ልዩነቱ እዚህ ጋር ነው እና ያው ስለዚህ የእኛ ሰርተን ደግሞ ካጠራቀምን አልባሌ ቦታ ካላዋል ነው መስራት እንችላለን። ሌሎች አላችሁ። አንዳንድ ልጆች አልባሌ ቦታ የምትውሉ ገንዘባችሁ የምታባክኑ በኋላ ላይ ደግሞ ጭራሽ የመስ- የትራንስፖርት ይሄ ወደ ሀገር መሄጃ ትኬት መቁረጫ ሁላ አታችሁ ምትለምኑ አላችሁ ስትጠየቁ፣ ሀያ አመት አስራ ሰባት አመት አስር አመት ከዛ በላይ ሆናችሁ እንደገና ደግሞ ወደ ልመና የምትወጡ ሰዎች አላችሁ እንደዛ ከመሆን የወጣችሁበትን ዓላማ ጠንክራችሁ ሰርታችሁ እንደዚህ ተለውጣችሁ ሀገራችን ሀገራችን እንግባ፣ ሁላችንም ለማለት ነው። አንዳንድ ልጆች አላችሁ አሁን ሰሞኑን መነጋገሪያ የሆነው የእነ አብርሽ እኔ እውነት አድርጉት ታድርጉት አላቅም። ብዙዎቻችሁ ስትለግሱ ነበረ፣ እንዲሁም ያንን የመሰለ የሰርጋቸውን እስትራሃ ተከራይታችሁ ብዙ ስጦታዎችን ስታበረክቱ ምናምን እየተመለከትኩ ነበረ። ግን ያንን የተመለከቱ እህቶቻችን፣ ወንድሞቻችን ደግሞ ለምን እንዲት ታደርጋላችሁ? ብለው እንኳን ሲመክሯችሁ ቅናተኛ ቀንታችሁ ነው ምናምን ስትሉ ነበረ። ይህ ቅናት አይደለም። አንቺ ቤተሰቦችሽን ትተሽ እድሜሽን፣ ጊዜሽን የጨረሽበትን ለሀብታም መለገስ ማለት አስባችሁታል? እናቶቻችን እኮ ቡና መግዣ አቷሉ በባዶ እግራቸው እየሄዱ ነው። ለነሱ መስጠት ትተን ለሀብታም እንለግሳለን። እያንዳንድሽ አሁን ይህንን እስትራሃ የተከራይሽ ይህንን ስጦታ የምታበረግች ሁሉ ቤተሰቦችሽ በና ጎጆ ቤታቸው እንትን ዝናብ እያፈሰሰ ነው፣ ወደ ውስጥ ዝናብ እያስገባ ነው። የሚለብሱት ኮንጎ ጫማ የላቸውም፣ ቡና የሚገዙበት ነገር የላቸው፣ ግን እናንተ ደግሞ ማሻላ ለሀብታም ትለግሳላችሁ፣ እስትራሃ ትይዛላችሁ፣ ሰውን ታጋባላችሁ፣ ታፋታላችሁ ምን ምን ያንን ነገር ትታችሁ ለራሳችሁ ኑሮ ነው። የሚመክራችሁን ሰው እንደ ጠላት አትዩት፣ ወይም እንደ ቅናተኛ አትዩት። ለራሳችሁ ብሎ ነው ለማንም አይደለም። ነገ ብትወጥቂ ይሄንኑ ሰው ነው አንሱኝ ባካችሁ የምትሉት። ወላሂ እነዛም አሁን የምትለግሷቸው ሰዎች ዞር ብሎ ራሱ አያያቸውም። እያየናቸው እኮ ነው። ምን እንደምታል እናንተ ኬክ ገዝታችሁ እነሱ ስንት ሺ ሰብስክራይብ ገብተው ብላችሁ ቲክቶክ ከፍታችሁን ኬክ ገዝታችሁ እነሱን አስተስታለሁ ዞር ብሎ እራሱ አላያችሁም። ምን ያህል ንቀት እንዳለ ራሱ በእሱ ያሳያል ማለት ነው። እና ዋናው ከሰው ልትወደጅ ወይም ደግሞ ሰው ቦታ እንዲሰጣችሁ ራሳችሁን ስታነሱ ነው። ለራሳችሁ ቦታ ስትሰጡ ነው። ራሳችሁን ስታስከብሩ ነው። ገንዘባችሁን ለመጣ ሄደ ስታባክኑ ኑራችሁ ከርማችሁ ከሆነ መጨረሻችሁ ንቀት ነው። እንደገና ደግሞ ራሳችሁንም ያው ትጥላላችሁ ማለት ነው። አልባሌ ቦታ ትወጥቃላችሁ። አሁንም እየሰራችሁ ስለሆነ ገንዘብ እየያዛችሁ ስለሆነ ገንዘባችሁን አጠራቅማችሁ ልክ እንደዚች ልጅ ተቀየሩ ለማለት ነው። መቀየር ይችላል። ጎንበስ ብሎ የሰራ ነገ ቀና ይላል። እና ጠንክረን ሰርተን እንለወጥ። ያልሆነ ቦታ አትዋሉ። ገንዘባችሁን አታባክኑ። ለራሳችሁ ካልፈለጋችሁ ለቤተሰቦቻችሁ ለግሱ። ቤተሰቦቻችሁን ለውጡ። ቤት ስሩላቸው። የሚለብሱት ነገር ግዙላቸው። ስጧቸው። በቃ እንደዚህ ያደርጉላቸው ወላሂ